ህዝባዊ ወያኔ ሀርነት ትግራይ ህወሀት ከፖለቲካ ፓርቲነት መሰረዙን ተከትሎ የተከሰቱት አብይ ጉዳዮች ምንና ምን ናቸው? ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮት እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወያኔ ሀርነት ትግራይ ህወሀት ከትናንት ማክሰኞ ግንቦት 5 2017 ዓም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምስረታውን የወርቅ ዮቤል በዓል የካቲት ወር ያከበረው ህዝባዊ ወያኔ ሀርነት ትግራይ ህወሀት ከፖለቲካ የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለመድረጉ መሆኑን ገልጿል። የምርጫ ቦርድ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬ ዕለት መጠናቀቁን ተከትሎ ያለው ቦርዱን፣ ይህን ቀነ ገደብ ባሳወቀበት መግለጫው ህዝባዊ ወያኔ ሀርነት ትግራይ ህወሀት ጠቅላላ ጉባኤ ለማካሄድ የሚያስችለውን የቅድመ ዝግጅት ስራዎችን በሶስት ወራት ውስጥ እንዲያካሄድ ትዕዛዝ ሰጥቶን ነበር። ቦርዱ ህዝባዊ ወያኔ ሀርነት ትግራይ ህወሀት ጠቅላላ ጉባኤ እንዲያካሄድ ያዘዘው በአመፅና በህገወጥ መንገድ ሲንቀሳቀስ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንደሚመዘገቡ የሚያስችል አዋጅ የሚያስቀምጠው ድንጋጌ መሰረት ነው። ይህንን አዋጅ በልዩ ሁኔታ የሚመዘግቡ የፖለቲካ ፓርቲ በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ በምርጫ ቦርዱ ሊታዘዙ እንደሚችሉ ይደነግጋል። ይህን አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ህዝባዊ ወያኔ ሐርነት ትግራይ ህወሀት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤ ከማካሄዱ 21 ቀን በፊት ለመስሪያ ቤቱ እንዲያስተዋውዕም ትዕዛዝ ተሰጥቶት ነበር። ይህን ይሁን እንጂ በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሀርነት ትግራይ ጎራ በበኩሉ ምርጫ ቦርዱ ለህወሀት የሰጠው የህጋዊ ሰውነት ማረጋገጫ ባለመቀበል የራሱን ጠቅላላ ጉባኤ በነሐሴ ወር አካሂዷል። ይህ የህዝባዊ ወያኔ ሀርነት ትግራይ ጎራ የምርጫ ቦርድ የምስክር ወረቀት ውድቅ ያደረገው የፓርቲው ቀድሞ ህልውና ወደነበረበት የማይመለስ በሚል ምክንያት ነበር። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴ ወር የህዝባዊ ወያኔ ሀርነት ትግራይ ጠቅላ ጠቅላላ ጉባኤ በዶክተር ገብረጽዮን ገብረ ሚካኤል የሚመራው ፓርቲ እንዲመሩ በድጋሚ መመረጣቸው የሚታወስ ነው። ህዝባዊ ወያኔ ሀርነት ትግራይ በአዋጅና በመመሪያው የተቀመጠ ድንጋጌዎችን ባለማክበር ሲያደርጋቸው የነበሩና እነዚህ መሰል እንቅስቃሴዎች ጉልህ የህግ ጥሰት መፈጸሙን የሚያሳዩ መሆናቸውን ምርጫ ቦርድ ባለፈው የካቲት ወር ባወጣው መግለጫ ጠቅሷል። በዚህም ምክንያት ፓርቲው ከማንኛውም የፖለቲካ እንቅስቃሴ ለሶስት ወር ታግዶ እንዲቆይና እግዱ ምክንያት ሆኖም ጥሰት በዚሁ ጊዜ ውስጥ እንዲያርም ውሳኔ አስተላልፎ ነበር። ህዝባዊ ወያኔ ሓርነት ትግራይ ግን በሶስት ወራት የእግድ ጊዜ ውስጥ የእርምት እርምጃ ካልወሰደ ምርጫ ቦርዱ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ እንደሚያደርግ በዚሁ መግለጫው አስጠንቅቆ ነበር። ይሁንና በዶክተር ገብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ ጎራ ባለፈው አርብ ባወጣው መግለጫ ምርጫ ቦርዱ በተደጋጋሚ የሚያወጣቸው መግለጫዎች እኔ ያልኳቸው ብቻ ስሙ የሚል መልእክት ያላቸውና ዛቻ አዘልናቸው ሲል ኮንኖት ነበር። የምርጫ ቦርዱ ነባርና ህጋዊ የእውቅና ሰርቲፊኬት ሳይመለስ እሰርዛችኋለሁ ማለቱ ትርጉም አልባ ነው ያለው ፓርቲው። መስሪያ ቤቱ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሊያስተዳደር የሚችለው ፓርቲ በጠየቀው መሰረት ነባሩን እውቅና ሲሰጥ ብቻ እንደሆነ ገልጾ ነበር። ምርጫ ቦርዱ በነሐሴ 2016 ዓ ም ለፓርቲው የሰጠውንና በእነርሱ በኩል ተቀባይነት ያላገኘው ሰርቲፊኬት የሚሰርዝ ከሆነ ግን ያንን ማድረግ እንደሚችል ይኸው የህወሓት ጎራ በመግለጫው አስታውቆ ነበር። ምርጫ ቦርዱ ዛሬ እሮብ፣ ግንቦት 6 2017 ዓ ም ባወጣው መግለጫ ፓርቲው የህጋዊ ሰውነት ማረጋገጫ በወቅቱ አምኖበትና ተስማምቶ የተቀበለ መሆኑን ገልጿል። ህወሀት በልዩ ሁኔታ የሚመዘገቡ ፓርቲዎችን በህግ እንዲያሟላ የሚጠበቅባቸውን ሰነዶች በሐምሌ 192016 ዓ ም ለምርጫ ቦርድ ማስገባቱ መስሪያ ቤቱ በዛሬው መግለጫው አስታውቋል። ሰነዶቹ የፓርቲው ፕሮግራምና የመተዳደሪያ ደንብ፣ የፓርቲው አመራሮች ስም ዝርዝርና ከነፊርማ ጋር የያዙ መሆናቸውን ቦርዱ አመላክቷል። ፓርቲው በሐምሌ 2016 ዓ ም በልዩ ሁኔታ ለመመዝገብ ጥያቄ ሲያቀርብ በአመፅና በህገወጥ መንገድ ሲ ንቀሳቀሱ የነበሩ የፖለቲካ ፓርቲዎች በምርጫ ቦርድ እንደሚመዘገቡ የሚያስችለው አዋጅ ስራ ላይ ከዋለ ሁለት ወር ያለፈው መሆኑን መስሪያ ቤቱ ጠቅሷል። ምርጫ ቦርድ የጠቀሰው አዋጅ የህዝብ ተወካይ ምክር ቤት ያጸደቀው በግንቦት 2016 ዓ.ም ነበር። በዚሁም አዋጅ ላይ የአዋጁ ዓላማ አፈጻጽምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሀትም ይህንን ለህዝቡ ይፋ የሆነ አዋጅ ዓላማና አፈጻጽም በግልጽ በማወቅ እና በመረዳት አዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስነ ስርዓት በመፈጸም ምዝገባው ተከናውኗል ሲል ምርጫ ቦርዱ በዛሬው እለት መግለጫ አብራርቷል ህዝባዊ ወያኔ ሀርነት ትግራይ በሐምሌ 2016 ዓ.ም ለምርጫ ቦርድ በጻፈው ደብዳቤ የቀድሞው ህጋዊ ሰውነቱ ይመለስልኝ የሚለው ጥያቄ ማቅረቡን ያስታወሰው ቦርዱ ሆኖም ፓርቲው አያይዞ ያቀረባቸው ሰነዶችና ጥያቄዎች የቀረበበት ጊዜ የአዋጁን መውጣት ተከትሎ መሆኑን ሊታይ እንደሚገባ ገልጿል የህዝባዊ ወያኔ ሀርነት ትግራይ ይኸው ደብዳቤ ፓርቲው በልዩ ሁኔታ እንዲመዘገብ ፍትህ ሚኒስተር ለቦርዱ ደብዳቤ መጽሐፉን የሚያስረዳ መሆኑን አመላክቷል። ምርጫ ቦርዱ ለዚህ ደብዳቤ በሰጠው ምላሽ የህዝባዊ ወያኔ ሀርነት ትግራይ የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ማመልከቱን አስታውሷል። ከዚህ ምላሽ በኋላ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበው ተስማምተው በፍቀዳቸው ፈርመው ከወሰዱ በኋላ በኋላ ይህንን በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫ አንቀበለውም ማለቱ ተቀባይነት የለውም ሲል ምርጫ ቦርዱ በዛሬው መግለጫው ላይ አስፍረዋል። በህግ የተጣለበትን ኃላፊነት ለመወጣትና ህወሀት ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ ምርጫ ቦርዱ በተለያየ ወት በጽሁፍ ማሳሰቢያ ሲሰጥም መቆየቱን ተገልጿል። ህወሀት ግን ግዴታውን ባለመወጣቱ ቦርዱ ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን መሰረዝ የሚያስችል የህግ መሰረት እንደነበረው መስሪያ ቤቱ በመግለጫው አስታውሷል። የህወሀት ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱና ደብዳቤውን በሚገባ አይተውና አንብበው ተስማምተው በፈቃዳቸው ፈርመው ከወሰዱ በኋላ ይህንም በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውን ማረጋገጫ አንቀበለውም ማለቱ ተቀባይነት የለውም ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድም ፓርቲው ግዴታውን እንዲወጣ በሚል በሶስት ወራት ውስጥ የእርምት እርምጃ እንደ ውስጥ ጥረት ማድረጉን ገልጿል። ሆኖም ህዝባዊ ወያኔ ሀርነት ትግራይ ግን የተጣለበትን የህግ ግዴታ ለመወቃት ለመወጣት ፍቃደኛ ባለመሆኑ እና በቦርዱ የታዘዘውን የእርምት እርምጃ ባለመውሰዱ ከግንቦት 5 2017 ዓ.ም ጀምሮ ከፓርቲነት ለአንዴና ለመጨረሻ የተሰረዘ መሆኑን ምርጫ ቦርድ አስታውቋል።